ትልቁ ግባቸው ያሳለፍናቸው ጉዳዮች ጉድለታቸውን አንድ ባንድ ማየት ዘን እነዚህ ማስተካከል ለቀጣይ ደግሞ የእቅድ አካል ሆነው እንዳይደገሙ ለማስቻል ነው። ትልቁ ዓላማው ይሄ ከሆነ ያሳለፍነው አመት እንዴት ነው ያሳ አንዱ ለአብነት አሁን የተነሳው ሰነድ ትንሹ ነው ተጨልፈው ነው ካለን ጊዜ አኳያ ይመስለኛል የተቀመጠውና፣ ትንሹ ነው ሃይላይት ነው የተነሳው። ዲቴል ደግሞ እናንተ ታውቃላችሁ፣ እና በሱም ቢሆን አጠቃላይ የያዝነው ነው። ተቋም በጣም ትልቅ ተልኮ ያለው ተቋም ነው። ሶ እኛ እንዴት አሳካ አመቱን እንዴት አሳለፍ የሚሉ ጉዳዮችን ኦኬ ማየት አለምን፣ ወደ አንድ መንገድ ካሰባሰቡ ጉዳዮች አንዱ ነው። አለም አንድ ገጽ ላይ ሆናለች የሚባለው አንዱ ሚዲያ ነው። ስለዚህ እኛ እንዴት የተጠቀምንበት ነው የሚሉ ጉዳዮችን በደንብ ማየት ያስፈልጋል። ከሚዲያ ውስጥ የሶሻል ሚዲያ የሶሻል ሚዲያዎች እንደ ፌስቡክ፣ ኤክስ ገጽን፣ ዋትሳፕን፣ ቴሌግራም ምናምን የመሳሰሉት ሲሆን ይህን ብቻ አንዱ ብቻ አንስተን ብናይ ማለት ያለንበት ዘመን የመረጃ ዘመን ነው። ብዙ መረጃዎች በሰከንዶች ውስጥ ለብዙ የዓለም ማህበረሰብ ይታወሳሉ የዓለም

በየደረጃው ያለው ተቋሞች ወቅቱን የጠበቀ ጊዜው የዋጀ የመንግስት ኮሚኒኬሽን አገልግሎት ለመስጠት ጠንካራ የመንግስት ጠንካራ የመፈጸም አቅም መገንባት ያስፈል። የዞናችን ማህበረሰብ የመረጃ ምንጭ ለመሆን ችለዋል። ሴክተር ነገር ግን ደግሞ የምናሻሽለው በርካታ ጉዳዮች እንዳለ ምናሻሽላቸው ጉዳዮች አንዱ ከምናስተላልፋቸውና ከምንቀርጻቸው አጀንዳዎች የጥራት ጉድለት፣ የፍጥነት ጉድለት፣ ወቅታዊ ከመሆን ጋር በተያዘ ጉድለቶች የሚታዩበት እና ከሚዲያ ጋር ተቀራርቦ ከመስራት ጋር በተያዘ ቅንጅት አላሰራሩ በደንብ

በጊዜ ጀምሮ የሀገራችንን የወል ልክት በመገንባት በዜጎች አብሮነትና አንድነት አንድነት ላይ ጠንካራ ውጤት መስመግቧል። በሀገር ደረጃም ትልቅ ውጤት እንጀምር እንደ በወረዳችን ያሉ የተፈጥሮ ሀብቶችን የልማትና የመካ ስራዎችን ተቃውሞ ከፍተኛ